ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ ዓለማየሁ ነኝ። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ዝርዝር ዘገባ እናልፋለን። በ201718 የምርት ዘመን ከ120 ሄክታር በላይ መሬት በዘር ለመሸፈን ዝግጅት እየተደረገ ነው ብሏል የሰሜን ጎንደር ዞን ግብርና መምሪያ። መምሪያው በምርት ዘመኑ ከ3 ሚሊዮን ኩንታል በላይ ምርት ለመሰብሰብ አቅዶ እየሰራ መሆኑን ገልጿል። ደረጀ ደርበው ዝርዝር ዘገባ አለው። የግብርና ስራውን ውጤታማ ለማድረግና የምርት መጠኑን ለማሳደግ የግብርና ግብአት አቅርቦትን ማሻሻል ይገባል። ስለሆነም ከመቶ ሺህ ኩንታል በላይ ማዳበሪያ ለማሰራጨት ታቅዶ ከአርባ ሺህ ኩንታል በላይ ማዳበሪያና ከሰባት ሺህ ኩንታል በላይ ምርጥ ዘር ማሰራጨት መቻሉን የገለጹት የሰሜን ጎንደር ዞን ግብርና መምሪያ ምክትል ኃላፊ ዮሐንስ ይግዛው ከሰው ሰራሽ ማዳበሪያ በተጨማሪ ተፈጥሮዊ የኮምፖስ ማዳበሪያ ለአገልግሎት እንዲውል መደረጉንም አብራርተዋል። ሁሉም ወረዳዎች ከወር በፊት በቂ ሆነ ዝናብ አግኝተዋለኝ። በአጠቃላይ ከግቡ ግቡን ለማሳካት ከ1 ሚሊዮን 587 ሺህ ሜትር ኩብ በላይ የተዘጋጀ በበጋ የተዘጋጀ ኮምፖስት ወደ መሬት እንዲቀላቀል ተደርጓል። አሲዳማ የሆኑ መሬቶችንም ለማከም ሰፊ ርብርብ እያደረግ ያለ ነው። የምርጥ ዘር እጥረቱን ለመቅረፍ አርሶ አደሩ ዘር የሚለዋወጥበትን መንገድ ማመቻቸታቸውን የገለጹት አቶ ዮሐንስ እስካሁን በተሰሩ የተለያዩ ስራዎች ከአርባ ሺህ ሄክታር በላይ መሬት በዘር መሸፈን መቻሉንም ገልጸዋል። በዞናችን አንድ መቶ ሀያ ሺህ አንድ መቶ አምስት ሄክታር መሬት በዘር ለመሸፈን አቅደናለን። ከዚህ ውስጥ እንግዲህ ወደ ሶስት ሚሊየን ኩንታል የሚሆን ምርት እንጠብቃለን። ሞስ ክልሉ የሚገዛልን መቶ ሺህ ኩንታል የሚሆን ማዳበሪያ ለማቅረብ እየሰራን ነው የምንገኘው ከዚህ በተጨማሪ የተለያዩ የተለያዩ ምርጥ ዘሮችንም ለማቅረብ ጥረት ላይ ነው ያለ ነው። እስካሁን ወደ አርባ ሺህ ሄክታር የሚሆን መሬት በዘር ተሸፍኗል። አርቶ አደሮች እርስ በርሳቸው የዘር ልውውጥ እንዲያደርጉ ዘር አበጥረው አንዱ ለሌላው እንዲያስተላልፍ ስራ እየተሰራ ነው። ወደ ሰባት ሺህ ኩንታል የሚሆን ዘር ተገዝቶ ለአርሶ አደሮች እየተሰራጨ ነው የሚገኘው። በግብርናው ዘርፍ የተሻለ የተግባር አፈጻጸም ለማስመዝገብ የሚረዱ ተግባራዊ ስልጠናዎች ለአርሶ አደሮች እንዲሰጥ መደረጉንም ገልጸዋል። በተለይም በተለያየ ሁኔታ አርሶ አደሮች የፓኬጅ ስልጠና እንዲያገኙ ተደርጓል። ከአርሶ አደሮች በተጨማሪ የግብርና ባለሙያዎች የቀበሌ፣ የወረዳ እና የዞን ባለሙያዎች በየደረጃው ስልጠና ተሰጥቷቸዋለኝ። የተለያዩ የህዝብ ኮንፈረንሶች ተከናውነዋል። ከዚህ ባለፈ ቅድም እንደጠቀስኩትም የተለያዩ ግብዓቶች ወደ ታች የወረዱበት ሁኔታ አለ። አርሶ አደሩ ምክረ ሀሳቡን ተቀብሎ በተፈለገው መንገድ የማምረት ተግባሩን እንዲያከናውን የወረዳና የዞን ባለሙያዎች እስከ ታች ድረስ ወርደው ድጋፍ እያደረጉ ይገኛሉ። አርሶ አደሩ ከባለሙያዎች የሚሰጡ የግብርና ምክረ ሀሳቦችን በአግባቡ ተግባር ላይ መዋል እንደሚጠበቅበት ተመላክቷል። ወደ ቀጣዩ ዘገባ እናልፋለን። በከተማ ግብርና ስራ ፈላጊዎችን ተጠቃሚ ለማድረግ እየሰራ መሆኑን በማዕከላዊ ጎንደር ዞን የአምባጊዮርጊስ ከተማ አስተዳደር አስታወቀም። በከተማው በዶሮ እርባታ የተሰማራችው ወጣት በስራው ውጤታማ በመሆን ኑሯን መለወጥ እንደቻለችም ተናግራለች። ከወጣቷ ጋር ቆይታ ያደረገው አገኘው አባው ነው፣ ተከታዩን ዘገባ አዘጋጅቷል። በማዕከላዊ ጎንደር ዞን አምባ ጊዮርጊስ ከተማ ነው የምንገኘው። ከዚህ የተገኘንበት ዋና ጉዳይ ደግሞ በደሮ እርባታ ህይወቷን የቀየረች አንዲትም ባለታሪክ እያነሳን ቆይታ የምናደርግ ነው የሚሆነው። እዚህ ቤት እንዴት ዋላችሁ? ሰላም ነው፣ ደህና እግዚአብሔር ይመስገን እሺ በጣም አመሰግናለሁ ወይዘሮ ወይዘር ምትክ እዚህ እንግዲህ በዶር ምሽ ዶሮዎችን እያረባሽ ነው የምትገኘው ና አነሳስሽ እንዴት ነበር እስኪ ወደ ኋላ ታሪክሽን ትንሽ እንካፈል ታሪኬ በፊት አስረኛ ክፍል ተማሪ ነበር ኩት ከዛ ተዳሪ ያስኩና በቃ የሚሰራው ሳጣ ወደ ጠላ ስራ ገባው ያጠላ ስራ ምንም በቃ የሚያዋጣ ነገር የለውም እና አንድ ሰው ለምን ጫጩ ታጀምር የጫጩ ስራ እኮ ጥሩ ነው ምናምን እያለኝ፣ በቃ ነገ ዛሬ ስል በቀበሌው ዘጠና ዘጠና ዶሮ ለእንቁላል ተብለን ተሰጠን። እና ከሴቶች ያው አሁን ምን ያህል ዶሮዎች አሉ? እዚህ ላይ ምናልባት በየጊዜው መሸጥ ይኖራል ማምጣትም እንደዚህ ዋለ እና አሁን ምን ያህል ዶሮዎች እጅሽ ላይ አሉ? አሁን ከግቢ ሁለት ሺ ዶሮ ነው ያለ። ሶስት ሺ ነበር ሰሞኑን ገባ። እየሸጥኩ ስለሰነበትኩ አንድ ሺ ተሸጧል። አሁን ግን ሁለት ሺ ዶሮ አለ። በደርምሽ ነው ዶሮዎቹን እያረባሽ የምትገኙና እንዲያው በወር ምን ያህል ገቢ ይኖረዋል የዚህ የዶሮ እርባታ? በዙር ሃምሳ ሺህ ብር አገኛለሁ፣ ቢያንስ ከወጪ ቀሪ። የውኃ የመብራት የከሰል የቤት ቤት የራሴ ቢሆንም የቤት ክረቢ አስበዋለሁ፣ የልጆች ደግሞ የሰራተኞች ስቤ አስቤ፣ ሃምሳ ሺህ ብር ቢያንስ ከሁለት ሺ አገኛለሁ፣ ይመስገን። እና ጥሩ ነው የዶሮ ስራ። ምን ለውጥ አገኘሽበት? ቀጣይስ ምን ታስቢያለሽ? ለውጥ ያገኘሁበት መጀመሪያ ቤት የለኝም የነበረው፣ አሁን ያለሁበትን ቤት ለቤት በቅቻለሁ። አሁን ደግሞ ሌላ ሁለተኛ ቤት ገዝቻለሁ። አሁንም የምመኘው በቃ ትልቅ ነገር ለታክሲ፣ በቃ ሌላ ነገር ለመስራት ነው የማስበው። በጣም አመሰግናለሁ ወይዘሮ ወይዘር ምትክ ስለ ሀሳብሽ ስለ ብርታትሽም አመሰግናለሁ። እሽ እኛም እናመሰግናለን። በግልና በማህበረ ተደራጅተው ለሚሰሩ ሰዎች የአዋጭነት ጥናት በማጥናትና ሙያዊ ድጋፍ በመስጠት በከተማ ግብርና ማህበረሰቡ እንዲጠቀም እየሰራ መሆኑን የአምባ ጊዮርጊስ ቴክኒክና ሙያ ማሰልጠኛ ኮሌጅ ምክትል ዲን ሳሙኤል አጥናፍ ገልጠዋል ለወይዘሮ ወይዘር ምትክ እገዛ ማድረጋቸውን ጠቅሰዋል። በዋናነት የአሰልጣኝ መምህር መድበን በሙያው የተመረቀ በሙያው ምዘና ወስዶ የበቃ አሰልጣኝ መምህር መድበን፣ በዛ መሰረት ነው ድጋፉን እየተሰጠን ያለ ነው። የምንሰጣቸው ድጋፍ ሁለገብ ነው። ስለዚህ የእኛን ድጋፍ የሚቀበሉት አብዛኞቹ ተለውጠው ቀጣይነት አላቸው። ለምሳሌ ጫጩት የሚያሳድጉ ከሆነ ቀሪዎችን፣ የተወሰኑትን ደግሞ ወደ እንቁላል ወደ ስጋም እንዲጠቀሙ እዛው ላይ እያሰፋን ነው እየሄድና ያለ ነው። ኮሌጁ የሙያ ድጋፍ ከመስጠት ባሻገር ዶሮ በማርባት ለኮሌጁ ሰራተኞች በተመጣጣኝ ዋጋ እያቀረበ መሆኑን አቶ ሳሙኤል አንስተዋል። የአምባ ጊዮርጊስ ከተማ አስተዳደር ከንቲባ ውብ አለም ተመስገን ወጣቶች በአካባቢያቸው ያለውን ጸጋ እንዲጠቀሙ እየሰሩ መሆናቸውን ጠቅሰዋል። ስራ እድል ላይ የከተማ ግብርና ላይ በዶሮ ማርባት አለበት፣ ከፍት ማድለብ አለበት፣ የወተት ልባታ መስራት አለበት በማኑፋክቸሪንግ ዘርፍ መስራት አለበት። የሚታይ መሰራት አለበት። ህዝቡ ተጠቃሚ ሆኖ ልክ ይህን ያህል በመስራታችን እንደዚህ ደርሰናል የሚል ወጣት ኢንተርፕርነር መፍጠር አለብን ብለን እናስባለን። በማዕከላዊ ጎንደር ዞን የጎርፍ አደጋን መከላከል የሚያስችሉ ስራዎች በ9.7 ሚሊዮን ብር ወጪ መከናወኑን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽህፈት ቤት አስታወቀም። ባለፉት ዓመታት በአረንጓዴ አሻራ ችግኝን የመትከል ስራ በመከናወኑ ጎርፍን በመከላከል በኩል አስተዋጽኦ ማበርከቱ ተገልጿል። የማዕከላዊ ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽፈት ቤት ኃላፊ አቶ ኑረዲን ሰይድ በዞኑ የጎርፍ አደጋ ስጋት ባለባቸው አካባቢዎች የቅድመ መከላከል ስራዎች መከናወናቸውን ተናግረዋል። በዞኑ በምስራቅና ምዕራብ ደንቢያ ወረዳዎች የጎርፍ ተጋላጭ አካባቢዎችን በመለየት የክልሉ መንግስት ከአውሮፓ ህብረት ጋር በመተባበር በ97 ሚሊዮን ብር ወጪ የቅድመ መከላከል ስራዎች መከናወናቸውን አብራርተዋል። በቅድመ መከላከል ስራው በሁለቱም ወረዳዎች 1176 የህብረተሰብ ክፍሎች መሳተፋቸውንም ኃላፊው ተናግረዋል። በዞኑ ለበርካታ ጊዜ በጎርፍ አደጋ ምክንያት ተጋላጭ የሆኑ ቀበሌዎች ላይ የቅድመ መከላከል ስራ በመሰራቱ 2434 ነዋሪዎችን ከስጋት ነጻ ማድረግ ተችሏል ብሏል። በቀጣይም በጎርፍ የተጎዱ አካባቢዎችን ክትትል በማድረግ የመጠገን ስራው ተጠናክሮ እንደሚቀጥልም ተናግሯል። መረጃውን ያደረሰን የማዕከላዊ ጎንደር ዞን ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና